ሰላም ውድ የሉሲናኢንተርቴንመንት ቤተሰቦች እንዴት ናችሁ? ቀደም ብለን በሰራ ነው ቪዲዮ አስገራሚ የሚባሉ የቻይና የትራንስፖርት ቴክኖሎጂዎች መካከል የተወሰኑትን ተመልክተናል። ዛሬ ደግሞ የተቀሩትን እናያለን። ቪዲያችንን ስታዩ የመጀመሪያችሁ ከሆነ የበለጠ ግልጽ እንዲሆንላችሁ ፓርት ዋንን ቻናላችን ላይ በመግባት አይታችሁ ብትመለሱ ጥሩ ነው። ኤክስፔንግ ኤክስትሪ ከሚታዩት ባህሪያቱ አንዱ የምድር ሞጁል የአየር ሞጁልን እንዲሞላ ሁለገብነቱን በማሳደጉ ጊዜን የሚቀንስ የላቀ የኃይል መሙያ ሥርዓት መኖሩ ነው። ለሁለቱም በእጅና በአውቶማቲክ ቁጥጥር አማራጮች፣ ኤክስ ትሪ ከተለያዩ ሁኔታዎች ጋር በቀላሉ ይስማማል። በውስጡ ካቢኔው ሁለት ተሳፋሪዎችን የሚያስተናግድ ሲሆን አስደናቂ የሆነ 270 ዲግሪ ፓኖራሚክ እይታን ይሰጣል። ይህም የሚሆነው ዘመናዊ የኤሌክትሪክ ተሽከርካሪዎችን ከበረራ ደስታ ጋር በማዋሃድ ነው። ኤክስፔንግ ኤክስ ትሪ የበረራ መኪናዎችን ጽንሰ ሀሳብ ከፍተኛ አፈጻጸምን ዘመናዊ ቴክኖሎጂንና ተግባራዊ አጠቃቀምን ወደ አንድ አስደሳች የአየር ላይ ተሞክሮ በማዋሃድ እንደገና ይገልጻል። Aero JA1 Aero JA1 የአደጋ ጊዜ ምላሽና የግል የአየር ጉዞን በሚያምር ውበትና በቴክኖሎጂ ለመቀየር ተዘጋጅቷል። ይህ በኤሌክትሪክ የሚነሳና የሚያርፍ ኢቪቲኦ ኤሮፕላን ለፍጥነትና ቅልጥፍና የተነደፈ ሲሆን ይህም ከመቼውም ጊዜ በበለጠ ፍጥነት ወሳኝ ሁኔታዎች ላይ መድረሱን ያረጋግጣል። ለአደጋ ጊዜ ምላሽ መስጠትም ሆነ ፈጣን ጉዞ፣ ይህ የታመቀ አውሮፕላን ለስላሳ፣ ጸጥ ያለና ከረብሻ የጸዳ በረራ ዘመናዊ የኤሌክትሪክ ኃይልን ይጠቀማል። በተጨናነቁ የከተማ አካባቢዎች ወይም ባህላዊ ተሽከርካሪዎች ተግዳሮቶች ሊያጋጥሟቸው ለሚችሉ ራቅ ያሉ አካባቢዎች ተስማሚ ነው። ሊታወቅ የሚችል የቁጥጥር ሥርዓትና ልዩ የደህንነት ባህሪያትን የታጠቁ ሲሆኑ ጄኤዋን ለተጠቃሚ ምቹ እንዲሁም በኦፕሬተሮቹ ላይ ሙሉ እምነትን ይጥላል። ይህ አውሮፕላን የግል አቪዬሽን እና የአደጋ ጊዜ ምላሽን ለመለወጥ ተዘጋጅቷል። ይህም ለአስቸኳይ ሁኔታዎች ፈጣን፣ አስተማማኝና ለአካባቢ ተስማሚ መፍትሄን ይሰጣል። የአቪዬሽኑ የወደፊት ጊዜ ምን እንደሚሆን አስቡት። ፈጣን፣ የበለጠ ዘላቂና በአጭር ጊዜ ውስጥ ወደምንፈልግበት ቦታ ሊወስደን ዝግጁ የሆነ የሺን ኤሌክትሪክስ ጽንሰ ሀሳብ የመጀመሪያውን የሆቨርቦርድ ፈጣሪ በሆነው በሼን ቼን ስለተሰራ መኪና እንወያይ። ይህ ባለ ሁለት ጎማ ኤሌክትሪክ መኪና በመጀመሪያ ሲታይ አሻንጉሊት የሚመስል ቢሆንም ነገር ግን የተነደፈው አምስት ጎልማሶችን ምቹ በሆነ ሁኔታ ለማስተናገድ ነው። የውስጠኛው ክፍል ለወደፊት የሮለር ኮስተር ግልቢያ የመዘጋጀት ስሜትን ያነሳሳል። ይህም እጅግ በጣም ቆንጆ ውበትን የሚያካትትን ንድፍ ያሳየናል። የሼን መንኮራኩሮች አውቶማቲክ በሆነ መልኩ እንዲስተካከሉ የተነደፉ ናቸው። ይህም ተሽከርካሪው በሚፈጥንበት ጊዜ ፍጹም ሚዛኑን የጠበቀ መሆኑን ያረጋግጣል። ይህ የማሰብ ችሎታ ያለው ንድፍ በከፍተኛ ፍጥነት ደህንነቱ የተጠበቀ ጉዞን ያስችለናል። የተሽከርካሪው መረጋጋት የሚገኘው በተለዋዋጭ የስበት ማዕከል ሲሆን፣ ይህም በማፋጠንና ብሬኪንግ ወቅት የሚፈጠሩትን ኃይሎች ይቋቋማል። ስለዚህ ሼን ምንም እንኳን ልዩ ጠመዝማዛ መንገድ ቢኖርም እንደተለመደው በባላራት ጎማ መኪና ተመሳሳይ የመረጋጋትና የደህንነት ደረጃን ይሰጠናል። የቺን እይታ የከፍተኛ ፍጥነት የወደፊት ልምድ ደስታን ከአስፈላጊ የደህንነትና የመረጋጋት ባህሪ ጋር ያዋህዳል። ይህም ያልተለመደ የኤሌክትሪክ ተሽከርካሪ ጉዞን ያቀርብልናል። በቶዮታ ፈጠራ በኢአይ የሚነዱ ተሽከርካሪዎች አንዱ በሆነው ኮንሰፕት አይወክ የእግረኛ ቦታዎችን ለማለፍ እንደ ልዩና ተግባራዊ መፍትሄ ትኩረትን እየሰበሰበ ነው የሚገኘው። ይህ ባለ ሶስት ጎማ መሳሪያ ሲሆን በተለይ ለአጭር ርቀት የከተማ ጉዞ በኤሌክትሪክ ሞተር ታጥቆ እስከ 20 ኪሎ ሜትር ርቀት ላይ ይደርሳል። ይህም በተለይ ለፈጣን የከተማ ጉዞዎች ምቹ ያደርገዋል። ከሆቨርቦርድ በተቃራኒ አይወክ ሶስት ጎማዎችን ያካትታል። ለመጓዝም ጆይስቲክን ይጠቀማል። ይህም ለስራ አስፈላጊ የሆነውን የክህሎት ደረጃ በእጅጉ ይቀንሳል። ይህ ንድፍ አረጋውያንም እንኳን ይህን ተንቀሳቃሽ መኪና በቀላሉ እንዲቆጣጠሩ ያስችላቸዋል። የአይዋክ ፍጥነት ሲጨምር በማራዘምና በማስፋፋት የተሽከርካሪውን መቀመጫ በተለዋዋጭ ያስተካክላል። በዚህም መረጋጋትና ምቹ ጉዞ እንድንመለከት ያደረገናል። ተሽከርካሪው በአንድ ቻርጅ ከ10 እስከ 20 ኪሎ ሜትር ርቀትን የሚጓዝ ሲሆን ጆይስቲኩ ለተጠቃሚዎች ከኤአይ ሲስተም ጋር ለሚኖረው መስተጋብር በሉላዊ ማሳያ ተሞልቷል። የኤአይ ቴክኖሎጂ ውህደት ተሽከርካሪው ራሱ በራሱ እንዲሰራ ያስችሏል። ይህም ለተጠቃሚዎች ተጨማሪ ምቾትን ይሰጣል። በተጨናነቁ የከተማ አውራ ጎዳናዎች ውስጥ መጓዝ ወይም በተጨናነቁ ቦታዎች ላይ መንቀሳቀስ፣ አይዋክ የወደፊት የግል እንቅስቃሴን ምሳሌ ያሳየናል። ሆንዳ ሞቶ ኮምፓክቶ ከአራት አስርተ ዓመታት በፊት የተጀመረውን የጥንታዊ በጋዝ የተጎላበተውን ስኩተርን ዘመናዊ ትርጓሜ የሆነው ሆንዳ ሞቶ ኮምፓክቶ በማስጀመር የትራንስፖርት ፈጠራ ግንባር ቀደም ነው። በሴፕቴምበር 2023 የተዋወቀው ይህ ዘመናዊ ሞዴል ለአጭር የከተማ ጉዞዎች የተዘጋጀ ሲሆን በሰዓት 24 ኪሎ ሜትርን በከፍተኛ ፍጥነት የሚጓዝና በአንድ ክፍያ እስከ 19 ኪሎ ሜትር የጉዞ ክልልን ይሄዳል። 18.7 ኪሎግራምን ይመዝናል። የታመቀና በቀላሉ ተንቀሳቃሽ እንዲሆን ተደርጎ የተሰራም ነው። ሞተር ኮምፓክቶ ለዕለታዊ አጠቃቀም ያለውን ተግባራዊነት በማጎልበት የሶስት ነጥብ አምስት ሰዓታት ያህል የመሙያ ጊዜን ይፈልጋል። ተጠቃሚዎች የተሻሻለ ኃይል ለማመዱ ይችላሉ። በቀጥታ የመቆጣጠሪያ ማሳያው ስር ባለው የፍጥነት ቅንጅቶች መካከል መቀያየር የሚያስችል ቁልፍን አመቻችቷል። የመጀመሪያው ሞድ በሰዓት 16 ኪሎ ሜትር የዋጋ ነጥብ 1000 ዶላር ጋር የያዘ ሲሆን ይህ ስኩተር አስደሳችና ለእይታ ማራኪ የከተማ መጓጓዣ መንገዶችን ያቀርባል። በፓርኩ ውስጥ ለሽርሽር ወይም ለመዝናናት ተስማሚ የሆነው ሆንዳ ሞቶ ኮምፓክቶ በአካባቢያቸው ለመንቀሳቀስ ቀልጣፋ መንገድን ለሚፈልጉ አሳታፊና የሚያምር መፍትሄን ይሰጣል። በዚህም የከተማ ተንቀሳቃሽነት አስደሳችና ተደራሽ ያደርገዋል። በዝርዝር ውስጥ ካሉት ቀጣዩ የአማሃ ማሰሮይድ ነው። የያማሃ ሞተሮይድ በሞተር ሳይክል ዲዛይን ውስጥ ትልቅ ለውጥ የሚያመጣ እድገትን ይወክላል። ይህም አሽከርካሪውን ለይቶ በማወቅ ለአካላዊ ምልክቶች ምላሽ በመስጠት ሚዛኑን ገዝቶ በመጠበቅና ራሱን በማቆም እንዲሁም የቃል አልባ ግንኙነትን በመተግበር ይታወቃል። ይህ የፈጠራ ጽንሰ ሐሳብ ሞተር ሳይክል አርቲፊሻል ኢንተለጀንስን ራስን የማረጋጋት ዘዴዎችን በማዋሃድ በአሽከርካሪውና በተሽከርካሪው መካከል አዲስ ግንኙነት እንዲኖር ያደርጋል። የፊት ለይቶ ማወቅ ችሎታዎች አሉት። የነጁን እንቅስቃሴ መከታተልም ይችላል፣ እናም ለቃል ትእዛዞች ምላሽን ይሰጣል። በዚህም የማሽከርከር ልምድን ግላዊና የወደፊት ባህሪን ያሳድጋል። በተጨማሪም ሞተር ሳይክሉ አስፈላጊ መረጃዎችን ወደ ነጁ እይታ መስክ ለማቅረብ የታጠቁ ሲሆን፣ ይህም ወደፊት ባለው መንገድ ላይ ትኩረት እንዲሰጡ ያስችላቸዋል። በሞተሮይድ ዘመናዊ ቴክኖሎጂው የሞተር ሳይክልን ተላምዳዊ ግንዛቤ ይለውጣል ወደ ብልህና አሳታፊ አካላትም ያደርሳቸዋል። ብስክሌቱ ከመካኒካል አጀማመሩ በላይ በማለፍ የአሰሳ እውነተኛ አጋር ሆኗል። ሆንዳ ዩኒዋን። ሆንዳ ከተሽከርካሪዎች ጋር ያለንን ግንኙነት በመሰረታዊነት የሚቀይር የተራዘመ የመንቀሳቀስ ልምድን አስተዋውቋል። ይህ ስርዓት ሁለቱንም የተጨመረውና ምናባዊ እውነታን በማዋሃድ አሳታፊ የመንዳት ሁኔታን በመፍጠር የከተማ አካባቢዎችን የመዞር ልምድን ያሳድጋል። ስርዓቱ ለጀማሪ አሽከርካሪዎች የተነደፉ የቨርቹዋል ሪያሊቲ የስልጠና ማስተማሪያዎችን ያካትታል። ይህም በተለያዩ የመንዳት ሁኔታዎች ላይ ክህሎታቸውን እንዲያጠሩ ያስችላቸዋል። በተጨማሪም ተሳፋሪዎች መዝናኛ ውስጥ መሳተፍ ተሽከርካሪዎችን ለምናባዊ ፍለጋዎች፣ ጨዋታዎችና ሌሎች እንቅስቃሴዎች ወደ ደማቅ ቦታ በመቀየር ሊዝናኑ ይችላሉ። ከመዝናናትና ምቾት በተጨማሪም የሆንዳ ስርዓት በተራቀቀ የአሽከርካሪ ድጋፍ ቴክኖሎጂዎች ለደህንነት ቅድሚያ ይሰጣል። እነዚህ ባህሪያት አደጋን ለመከላከል ያተኮሩ ማንቂያዎች ናቸው፣ መመሪያዎችን ይሰጣሉ። ይህም ይበልጥ ደህንነቱ የተጠበቀና እንከኔለሽ ጉዞ ልምድ እንዲኖር አስተዋጽኦን ያደርጋል። በተራዘመው የእውነታ መንቀሳቀስ ልምድ ሆንዳ የቴክኖሎጂና የትራንስፖርት መገናኛ እንደገና እየገለጸ ነው መንዳት ከመቼውም ጊዜ በበለጠ አሳታፊ፣ ደህንነቱ የተጠበቀ እና ወደፊት የሚታይ እንዲሆን እያደረገ ነው። መሐንዲሱ ዴቪድ ቡኮቪች ሃይድሮፎይል ጀት የበረዶስኪ ፍላይዌይ በመባል የሚታወቀውን አዲስ የውሃ መርከብ አሳይቷል። ይህ የኤሌክትሪክ ጀት የበረዶ ሸርተቴ ቴክኖሎጂን እና አዲስ ንድፍን ያካተተ ሲሆን ይህም ከውሃው ወለል በላይ ያለምንም እንከን እንዲንሸራተት ያስችሏል። በሰዓት እስከ 88 ኪሎ ሜትር ፍጥነትን የማካተትና በአንድ ቻርጅ እስከ መቶ ኪሎ ሜትር የሚሸፍነው ፍላይዌይ ደስታንና ጀብዱ ለሚፈልጉ ሰዎች ተስማሚ ነው። ፍላይዌይን የሚለየው የውሃ መከላከያን በእጅጉ የሚቀንሰው የሃይድሮፎይል ውህደት ነው። ይህ ባህሪ ፍጥነትን እና ክልልን ብቻ ሳይሆን ለስላሳ እና የበለጠ አስደሳች የማሽከርከር ልምድን ያረጋግጣል። የእጅ ስራው በቀላሉ ሊታወቅ የሚችል የቁጥጥር ስርዓት የተገጠመለት ሲሆን ኦፕሬተሮች ከፍ ባለ ፍጥነትም ቢሆን በቀላሉ እንዲጓዙ ያስችላቸዋል። ለአካባቢ ጥበቃ ዘላቂነትና ትኩረትን በመስጠት ፍላይዌይ በጸጥታ ይሰራል፣ እናም ምንም ጎጂ ብክለትንም አያመነጭም። ፍላይዌይ ለአሽከርካሪዎች ዘላቂነትን በማስቀደም የማዕበሉን ደስታ እንዲለማመዱ ያስችላቸዋል። ኢንሞሽን ቪ14 የኤሌክትሮኒክስ ብስክሌቶችና ስኩተሮችን በማምጣት የመጓጓዣን መልክዓ ምድራዊ አቀማመጥ በከፍተኛ ደረጃ በመቀየር ለአካባቢ ተስማሚ የሆኑ አማራጮችን ከተለመዱ የትራንስፖርት መንገዶች ጋር አቅርቧል። ይህ አስደናቂ ነጠላ ጎማ ያለው መሳሪያ በሰዓት እስከ 110 ኪሎ ሜትር ፍጥነት የሚጓዝ ሲሆን ከተለምዳዊ ብስክሌቶች ጋር ሲነጻጸር ኢንሞሽን V14 ቀላሉ ነው። ይህም ከፍተኛ አፈጻጸምን እየጠበቀ በግል መጓጓዣ ውስጥ አነስተኛ ፍልስፍናን ያካትታል። ቅልጥፍናውና ሁለገብነቱ አስደሳች እና ቀልጣፋ የመጓጓዣ ልምድ ለሚፈልጉ አሽከርካሪዎች ያቀርባል። አንድ ጎማ በእርግጥ በቂ ላይሆን ይችላል። ለተለያዩ ዘርፎች የተበጁ አዳዲስ መፍትሄዎችን በማቅረብም ራሱን የቻለ መጓጓዣ ግንባር ቀደሙ ነው። በራሳቸው የሚነዱ ተሽከርካሪዎች የአየር ላይ ማረፊያዎችና የከተማ ማዕከሎችን ጨምሮ በተለያዩ ቦታዎች ላይ ሁለቱንም ቅልጥፍናና ደህንነት ለማሻሻል የተነደፉ ናቸው። እነዚህ ዘመናዊ ተሽከርካሪዎች በተራቀቁ ዳሳሾች እና በአርቲፊሻል ኢንተለጀንስ የታጠቁ መሆናቸው ውስብስብ መንገዶችን እንዲጓዙ ያስችላቸዋል፣ እንዲሁም እንቅፋቶችን በሚያስደንቅ ትክክለኛነት በሚያስደንቅ ሁኔታ እንዲያስወግዱ ያስችላቸዋል። የኦሪጎ የራስ ገዝ ኮዶቹ ለገብነት በተለይ ትኩረት የሚስብ ነው። ለተሳፋሪ ትራንስፖርት፣ ለእቃ ማጓጓዣ እና ለሞባይል ችርቻሮ አገልግሎቶችን ጨምሮ ለተለያዩ አፕሊኬሽኖች ተስማሚ ናቸው። ይህም የከተማ ተንቀሳቃሽነትን ተግዳሮቶች ለመፍታት ምቹ ያደርጋቸዋል። ልዩ ባህሪያቸው በተለያዩ የአየር ሁኔታዎች ውስጥ ውጤታማ በሆነ መንገድ የመስራት ችሎታቸው ሲሆን፣ በማጠቃለያው ኦሪጎ የከተማ ተንቀሳቃሽነት የወደፊት ሁኔታን እንደገና ለማብራራት አስተዋይ፣ ዘላቂና ሊጣጣሙ የሚችሉ መፍትሄዎችን በመጠቀም ራሱን የቻለ የመጓጓዣ ገጽታን እየለወጠ ነው። ሮዝንባወር አርቲ በኦስትሪያ ሮዘንባወር ኩባንያ የተሰራውን የእሳት ማጥፊያ ቴክኖሎጂ ከፍተኛ እድገትን ይወክላል። ይህ የእሳት አደጋ ሞተር የእሳት አደጋ መከላከያ መሳሪያዎችን ባህላዊ ጽንሰ ሀሳቦችን ይገልጻል። ለእሳት አደጋ ተከላካዮች አስፈላጊ መሳሪያዎችን በፍጥነት ማግኘት ያመቻቻል። ይህም ዛሬ ከሚገኙት በጣም አዳዲስ የእሳት አደጋ መኪናዎች መካከል ያስቀምጠዋል። በከፍተኛ የቮልቴጅ ኃይል ማከማቻ ስርዓት የተገጠመለት አርቲ በኤሌክትሪክ ኃይል በድንገተኛ ቦታዎች ላይም ቢሆን መስራትን ይችላል። በዚህም ጩኸትን ይቀንሳል፣ የጭስ ማውጫ ልቀትንም ይቀንሳል። ይህም ለአካባቢ ጥበቃ አዎንታዊ አስተዋጽኦን ያደርጋል። የሮዘን ባወር አርቲ ንድፍ እንደ ከተማ መስፋፋት፣ የአየር ንብረት ለውጥና የዘመናዊ የእሳት አደጋ መከላከያ ባለሙያዎችን የመሳሰሉ ወቅታዊ ተግዳሮቶችን ለመፍታት የተዘጋጀ ነው። የታመቀ ግን አስደናቂ ንድፍ የውበት ማራኪነትን ከማሳደጉ በላይ ከፍተኛ ተግባራትንና መላመድን ያረጋግጣል። አርቲ የእሳት አደጋ መኪናዎች ዝግመተ ለውጥን ወደ ላቀ ብቃት፣ የአካባቢ ኃላፊነትና ለእሳት አደጋ ተለዋዋጭ ፍላጎቶች ምላት መስጠትን ያሳያል። በቴክኖሎጂው እና በተራማጅ የንድፍ ፍልስፍና አርቲ የእሳት አደጋ መከላከያ ተሽከርካሪዎችን አዲስ መከላከያ አቋቋሙ። የሁለቱ ሀገራት ፉክክር በአሜሪካና በቻይና መካከል በመጪው ትውልድ መጓጓዣና ተሽከርካሪዎች ልማት ላይ ያለው ውድድር ሰፊ የቴክኖሎጂና የኢኮኖሚያዊ ፉክክርን ያሳየናል። ሁለቱም ሀገራት ከኤሌክትሪክ ተሽከርካሪዎችና ከራስ ገዝ ሥርዓቶች እስከ የበረራ መኪና እና የሃይፐርሉፕ ቴክኖሎጂ ጽንሰ ሀሳቦች ድረስ ተንቀሳቃሽነትን ለመለወጥ አዳዲስ መፍትሄዎችን በማፍሰስ ላይ ናቸው። ቻይና በሰፊው የመንግስት ድጎማዎች ላይ በፍጥነት እያደገ ባለው የሀገር ውስጥ ገበያ በመደገፍ በኢቪቲ ምርት ውስጥ አለም አቀፍ መሪ ሆና ብቅ ብላለች። እንደ ቢዋይዲ፣ ኒዮ እና ኢሃንግ ያሉ ኩባንያዎች እንደ ኤሌክትሪክ ኤስዩቪስ፣ ድሮን ታክሲዎች እና በሃይድሮጅን በሃይድሮጂን የሚንቀሳቀሱ መኪኖች ካሉ ተሽከርካሪዎች ጋር መለኪያዎችን እያስቀመጡ ነው። ይህ በእንዲህ እንዳለ እንደ ቴስላ እና ሪቪያን ያሉ አቅኞች መኖሪያ የሆነችው ዩናይትድ ስቴትስ ከፍተኛ አፈጻጸም ባለው የኢቪ ቴክኖሎጂ ና በራስ ገዜ ማሽከርከር ስርዓቶች ትመራለች። የቻይና አካሄድ ቀልጣፋና ወጪ ቆጣቢ መፍትሄዎችን በማምረት ዓለም አቀፍ ገበያዎችን ለመቆጣጠር በማለም በተመጣጣኝ ዋጋና በማሳደግ ላይ ያተኩራል። በአንጻሩ ዩኤስ ለላቁት ባህሪያት የቅንጦትና የዘመናዊ ቴክኖሎጂ አጽንኦት ይሰጣል። ለዋና ገበያዎችም ያቀርባል። ውድድሩ ወደ መሰረተ ልማት የሚዘረጋ ሲሆን ቻይና የኢቪ ቻርጅ ኔትወርኮችንና ከፍተኛ ፍጥነት ያለው የባቡር ሀዲድ ስርዓትን በፍጥነት እያሰፋች ሲሆን ዩኤስ ደግሞ በራስ ገዝ መንገድ አውታሮችና ንጹሕ ንጹህ የኢነርጂ ፖሊሲዎች ላይ ኢንቨስት ታደርጋለች። ይህ ፉክክር ፈጠራን ብቻ ሳይሆን የወደፊቱን የዓለም ትራንስፖርት አዝማሚያዎችን ይቀርጻል። ዓለም አቀፉ የትራንስፖርት ፈጠራ ውድድር እየተጠናከረ በመጣ ቁጥር ዩናይትድ ስቴትስ ለ2025 ተንቀሳቃሽነት ለውጥ ለማምጣት ቃል የሚገቡ አዳዲስ ሞተሮችን በማዘጋጀት ረገድ ከፍተኛ እንቅስቃሴ እያደረገች ነው። እነዚህ እድገቶች ዘላቂነት እና ቅልጥፍናን እንዲሁም አፈጻጸም ላይ ያተኩራሉ። እያደገ ካለው የጽዳትና የበለጠ ኃይለኛ ቴክኖሎጂዎች ፍላጎት ጋርም ይጣጣማሉ። የአሜሪካ አውቶሞቢሎችና የኤሮስፔስ ኩባንያዎች የካርቦን ልቀትን በኃይልና በቦታ ላይ ሳይጥስ ለመቀነስ ቀጣዩ ትውልድ ኤሌክትሪክ ሞተሮች ሃይድሮጅን ነዳጅ ሕዋሶችንና ድቅል ፕሮፑልሽን ሲስተምን ጨምሮ በተለያዩ ፈጠራዎች ላይ እየሰሩ ነው። እንደ ቴስላ እና ጄነራል ሞተርስ ያሉ ኩባንያዎች በኤሌክትሪክ ተሽከርካሪ ሞተሮቹ ውስጥ ኃላፊነቱን እየመሩ ነው። የኃይል ጥንካሬና አፈጻጸምን በማጎልበት የምርት ወጪን ይቀንሳሉ። በኤሮስፔስ ዘርፍ እንደ ቦይንግ እና እንደ ስፔስ ኤክስ ያሉ ድርጅቶች ዘላቂ የአቪዬሽን ነዳጆችንና ለቅልጥፍናና ለድጋሚ ጥቅም ላይ ለማዋል የተነደፉ የላቁ የሮኬት ማመላለሻ ዘዴዎችን የሚጠቀሙ ፈርቀዳጅ ሞተሮች ናቸው። ወታደራዊና መከላከያ ሴክተሮችም ለሞተር ፈጠራ አስተዋጽኦ እያበረከቱ ነው፣ ለድሮኖችና ለአውሮፕላኖች ድቅል የኤሌክትሪክ ቴክኖሎጂዎች ላይ በማተኮር ጽናትንና የድብቅ ችሎታዎችን ለማሻሻል። በተጨማሪም የዩኤስ መንግስት በንጹህ ኢነርጂ ኢንቨስትመንቶች ላይ የሚያደርጋቸው ኢንቨስትመንቶች የሃይድሮጂን ነዳጅ ቴክኖሎጂ ውስጥ ግኝቶችን እያሳደጉ በሃይድሮጂን የሚንቀሳቀሱ ሞተሮችን ለመሬትም ሆነ ለአየር ትራንስፖርት አዋጭ አማራጭ በማስቀመጥ ላይ ናቸው። እነዚህ እድገቶች ዩኤስ ባለም አቀፍ ገበያ ተወዳዳሪነትን በማስቀጠል ያላትን ቁርጠኝነት የሚያንጸባርቁ ሲሆን፣ የአካባቢ ችግሮችንም ለመፍታት የቴክኖሎጂ እድገቶችን ከዘላቂነት ግቦች ጋር በማጣመር በ2025 የሚጠበቁት አዲሶቹ ሞተሮች መጓጓዣን ከማስፋፋት ባለፈ ለወደፊት አረንጓዴ እና የበለጠ በተንቀሳቃሽነት ውስጥ አዲስ ፈጠራ እንዲኖር መንገድን ይከፍታል። ለዛሬ ይዘንላችሁ የመጣ ነው መረጃ ይህንን ይመስል ነበር። ቪዲዮችንን ከወደዳችሁ፣ ስም ሐሳብ፣ አስተያየት ካላችሁ በኮሜንት እንድታሳውቁን እየጠየቅን፣ ቻናላችንን ሰብስክራይብ ካላረጋችሁ ሰብስክራይብ እንድታደረጉ፣ በሌላ ቪዲዮ እስክንገናኝ መልካም ጊዜ።